ዘመዶ፣ ማን ነው ዘመዶ? በእውነትና በቴክኖሎጂ ላይ ቤቱን መስርቷል። መሰረቱን ስታዩ የቴክኖሎጂ ምሰሶ ይታያላችሁ። ብርሃን ሞባይል ባንኪንግ በሞባይል መተግበሪያ ወይም በኮከብ 881 መሰላል በመደወል ለራስዎ ወይም ለልጆቹ የትምህርት ቤት ክፍያም ሆነ የሞባይል ካርድ ለመሙላት ይችላሉ። ይህ ፈጣን ጥበብ ግብሮን የዋይፋይ እና ሌሎች የኢትዮ ቴሌኮም ክፍያዎችን እንዲከፍሉ የበረራ ትኬት እንዲያገኙም ያስችሎታል። በብርሃን ባንክ እውነተኝነትና ቴክኖሎጂ ተሸምኗል ይህ ውህደት በእልፍ ቤተሰቦቹ ዘንድ መታመንን አፍርቶበታል የስኬታቸው ምክንያት ነውና የብርሃን በረከቶች በፖስ እና በኤቲም ማሽኖችም ተገልጸዋል የሚሊዮኖችን ኑሮ አቅልለዋልና፣ እኛም ከብርሃን ተዛምደናል። እውነተኝነቱን እያጣጣምን ስራችንን በቴክኖሎጂው እየከወንን እንገኛለን። አውቃችሁታል። ዘመዳችሁ እሱ ነው፣ ብርሃን ባንክ። እንደ ስማችን ብርሃን ነው ስራችን። በሊቨርፑል በኩል ያለውን ጉዳይ እንመልከት። የፍሎሪያን ቨተዝን ጉዳይ እናንሳ። ከጀርመን ከመጣ በኋላ በሊቨርፑል የተጠበቀውን አይነት አጀማመር አላሳየም። በእርግጥ የእንግሊዝ ሊግ ከሌሎች ሊጎች እንደሚለይ ብዙ ጊዜ ይነሳል። ለአንዳንዶቹ ተጫዋቾች ይሰራል ላደል ፈጥነው ሲላመዱ እንመለከታለን። አንዳንዶቹ ደግሞ ጊዜ ሲወስድባቸው እናያለን። ነገር ግን የዚህ ተጫዋች ይህን ያህል ጊዜ መውሰድ አሁን ጥያቄዎችን ማስነሳት ጀምሯል። ና እንመልከተው ይህን ጉዳይ በሊቨርፑል ቀዝቀዝ ብሎ የጀመረበት ምክንያት ምንድን ነው የሚለው እናንሳ አዎ፣ ልክ ነው። እኔ ብዙ የሚያሳስብ አይመስለኝም ለሊቨርፑል ደጋፊዎችም ለቡድኑ፣ የጊዜ ጉዳይ ብቻ ይመስለኛል። አሁን ምሳ እንዳነሳሽው ከሌላ አይነት ሲስተም፣ ከሌላ አይነት የጨዋታ ባህል፣ ከሌላ አይነት ሊግ ነው ወደ እንግሊዝ የመጣው። ስለዚህ ሁሉም ነገር በአንድ ጊዜ ስክትክት ላይል ይችላል፣ ስሙዝ ላይ ሆን ይችላል። ግን መቼስ 116 ሚሊዮን ፓውንድ ሲወጣብሽ አብሮ የሚመጣ መጠበቅ አለ አይደለም? ስለዚህ ፎሎሪያን ቨት የተከፈለበት ገንዘብ ከፍተኛ ስለሆነና በእውነትም ያለው ተሰጥኦ በጣም አስደናቂ ተጫዋች ስለሚያደርገው ይህንን ተጫዋች በተመለከተ ያለው ኤክስፔክቴሽን በጣም ከፍተኛ ነው። ወደ እንግሊዝ ሲመጣ በኋላ አሌክሳንደር ኢሳቅ ያሻሻለው እንጂ የብሪታንያ የምንጊዜም ውዱ ተጫዋች ሆኖ ነው የመጣው። አሁን ደግሞ ያው የሪከርድም ከተሻሻለ በኋላ ከጀርመናውያን መካከል በከፍተኛ ገንዘብ የተዘዋወረው ተጫዋች በመሆን ታሪክ ሰርቷል። ዝውሩ ምናልባት ለረጅም ጊዜ ሊቆይ የሚችል ዝውውር ሊሆን ይችላል። በመቶ 30 ሚሊዮን ዩሮ የሚሸጥ ጀርመናዊ ተጫዋች በቅርብ ጊዜ ላናይ እንችላለን እና የሚያሳስብ ነገር አለ አይመስለኝም። ነገር ግን ተጫዋቹ በተጠበቀው ልክ ነው የጀመረው ለማለት ግን ያስቸግራል። አሰልጣኝ አርነስሎት በቀደም ከኤቨርተን ጋር በነበረው ጨዋታ ተጠባባቂ ወንበር ላይ ያስቀምጠውት ነው የጀመሩት። ከአትሌቲኮ ማድሪድ ጋ በጣም ጥሩ ተጫውቷል። በቀደም ስንል እንደነበረው ከኢሳቅ ጋር ተስፋ የሚሰጥ አይነት መናበብ ሜዳ ውስጥ ነበራቸው። ለመጀመሪያ ጊዜ ነው ሁለቱ ተጫዋቾች ጨዋታ አብረው ሲጀምሩ እዛ ጨዋታ ላይ። ከዛ ግን የውድድር ዘመኑ ከተጀመረበት ጊዜ ጀምሮ በጣም የተዋጣለት ነበር ለማለት ያስቸግራል እ እንዲያውም በኮሚኒቲ ሺልድ ከክሪስታል ፓላስ ጋር በነበረው ጨዋታ ያሳየውን አይነት ብቃት በሌሎቹ ጨዋታዎች ለመድገም ቸግሮታል ለው። ፕሬሚየር ሊጉ ከተጀመረበት ጊዜ ጀምሮ 84 82 80 89 87 74 ደቂቃዎች ተጫውቷል። በቀደም የአንፊልዱን ጨዋታ አልጀመረም። በቀደም የደርቢውን ጨዋታ ደግሞ አስቀድመው አሰልጣኙ ራሳቸው በኢንቴንሲቲ ከአትሌቲኮ ማድሪድ ጋር ከምናደርገው ጨዋታ የበለጠ ፈታኝ ነው ብለው በማመናቸው የተነሳ የዞቦዝ ላይ ማካሊስተር እና ክራቨንበርህን የአማካይ ክፍል ጥምረት እንደሚጠቀሙ የወሰኑት ከጨዋታው አንድ ሳምንት ቀድሞ እንደሆነ ተናግረዋል ማለት ፍሎሪያን ቨተዝን በዛ ጨዋታ ላይ የበለጠ ፊዚካል፣ የበለጠ ኢንቴንስ ይሆናል ብለው በሚያስቡት ጨዋታ ላይ እሱን መጠቀም አልፈለጉ ወይም ቀይሮ አስገብተውት ነው ለ29 ደቂቃ የተጫዋች የተጫወተው በጀርመን በነበረበት ጊዜ በጣም አስደናቂ ተጫዋች ነበር። አሁን የእንግሊዝ ብዙሀን መገናኛዎች የእንግሊዝን ብቻ ባይሆኑ በአጠቃላይ የእግር ኳስ ሚዲያው እሱን በተመለከተ አንዳንድ አስተያየት መስጠት ጀምሯል። ስቲቪ ኒኮል የቀድሞ ሊቨርፑል ታላቅ ተጫዋች ነበር። ጄሰን ማካቲር ሌላ የቀድሞ ሊቨርፑል ተጫዋች ነበር። እነዚህ ሁሉ ተጫዋቾች ወደ እንግሊዝ ከመጣ በኋላ የጠበቅነውን አይነት ጅማሬ አላደረገም የሚል አስተያየት ሰጥተዋል። ተጫዋቹም ራሱ አንድ ከስካይ ዱሽለንድ ጋር ወይም ከስካይ ስፖርት የጀርመን ክንፍ ጋር ቃለ ምልልስ ነበረው። እሱም ተመሳሳይ አስተያየት ሰጥቷል። እንደ ተወሳሰበበት ሊጉን ለመጀመር ጊዜ የፈጀበት እንደሆነ ግን የጊዜ ጉዳይ ብቻ እንደሆነ ተናግሯል። ምክንያቶች ብዙ ምክንያቶች ማቅረብ ይቻላል። አንደኛ በጀርመን ያለ ስፔስ በእንግሊዝ የለም። ሁለተኛ ከጀርመን አንጻር ሲታይ ፕሪምየር ሊግ የበለጠ ፊዚካል ነው። አንዳንድ አጋጣሚዎች ላይ ታየዋለች። ኳስ ይይዝና ጥፋት ይሰራበታል፣ እና ጥፋት ይሰራበታል አልበለው። ምክንያቱም አርቢትሩ ጥፋት ብሎ ስለማይሰጠው ፋውል ስለማይሉ ግን አካላዊ ንክክያል ወደ ቅጣት ምት ይጠብቃል፣ አርቢትሮ ነው ያያቸዋል፣ አርቢትሮ የቅጣት ምት አይሰጡም። አሁን አንዱ አንዱን ሊግ መላመድን አስቸጋሪ የሚያደርገው በተለይ እንደ እንግሊዝ ለፍሎ ተብሎ ጨዋታው እንዳይቆራረጥ አካላዊ ንክኪ የበለጠ ይፈቀድበታል። አሁን ባለፈው የውድድር ዘመን ብታይ በቡንደስሊጋ በየጨዋታው አራት እጥፍ የበለጠ ፋውል ይሰጣል። ከእንግሊዝ አንጻር ካየሽ በጣም ትልቅ ልዩነት ነው ያለው። እንግሊዝ ደግሞ ፍሎ እንዲቆራረጥ አይፈልጉም። ስለዚህ ብዙ አካላዊ ንክኪዎች ይፈቀዳሉ። አሁን ከዛ አይነት ማይንሴት ነው የመጣው ተጫዋቹ። እንግሊዝ ውስጥ ከጀርመን ጋር ካወዳደርሹ ጀርመን ውስጥ ተጫዋቾች የበለጠ ፕሮቴክተር ናቸው። እዚህ ብዙ ኳስ የለም፣ የበለጠ ስታሚና የሚጠይቅ የበለጠ አካላዊ የሚጠይቅ ከኳስ ጋር ያለሽን ጊዜ የሚያሳንስ አይነት ሊግ ነው። ፕሌሜከር ነው፣ ከኳስ ጋር ረጅም ጊዜ ማሳለፍ የሚወድ ተጫዋች ነው። ስለዚህ ከኳስ ጋር ግን የሊጉ ባህሪና ያለው አካላዊነት ከኳስ ጋር የፈለገውን ጊዜ እንዳያገኝ አድርጎታል። ምን ይላሉ አንዳንድ ሰዎች፣ ይሄ ተደጋጋሚ አካላዊ ንክኪ ጥፋት ይሰራበታል፣ ይወድቃል፣ ተነስቶ እንደገና ጨዋታውን ለመቀጠል ይሞክራል። ሲደጋገም ፋቲግ ይጨምራል፣ ድካም ይጨምራል። ድካም ሲጨምር ፐርሰፕሽን እና ኮንሰንትሬሽን ይቀንሳል፣ ስለ ጨዋታ ያለ ግንዛቤና ትኩረት ይቀንሳል። ቀጥሎም ኮንፊደንስ ይቀንሳል ይባላል። አሁን ስታዩ በጣም ኮንፊደንት አይመስልም ሁን የአካል ቋንቋ ኤክስፐርቶች ምናምን ባንሆንም ግን በጣም ኮንፊደንት አይመስለኝም። ፍሎሪያን ቬትስን በጀርመን የሚሰጠኝ አይነት ኮንፊደንስን ሳያው እሱን አሁን እዚህ ላይ ብዙ አላይበትም እና በቀደም አንድ ጨዋታ ላይ፣ እርግጠኛ አደለሁም የትኛው ጨዋታ እንደሆነ፣ አሰልጣኙ ቀይሮ ካስወጡት በኋላ እያነከሰ እየወጣ ስለነበር ተጎርቶ ነው ወይ ብለው ሲጠይቋቸው አሰልጣኙን፣ አይ ተጎርቶ አይደለም፣ ይሄ ዌልከም ቱ ፕሪሚየር ሊግ ሞመንት ነው፣ ክራምፕ ነው አሉ፣ ደክሞት ነው አሉ። ቅድም እንዳልኩሽ ያ ድግግም ክራምፕ ያመጣል፣ ፋቲግ ያመጣል። እና በዚህ ምክንያት ተጫዋቹ እንደ ተጠበቀው አልሆነም። እና በሊቨርፑል በእርግጥም ለቦታም ኃይለኛ ፉክክር አለ። ዞቦዝ ላይ በእኔ እምነት ይሄ ውድድር ዘመን ከተጀመረበት ጊዜ ጀምሮ የሊቨርፑል ምርጡ ተጫዋች ነው፣ ሊያውን በሚመርጠው ቦታ ሳይጫወት አምናም ጥሩ ነበር፣ ግን ደግሞ ዘንድሮ ሊያውን በማይስማማው ቦታ እየተጫወተ በጣም አስደናቂ ብቃት እያሳየ ነው። ኒውካስልን ጨዋታ ያሸነፉት በሱ ስማርት ሙቭመንት ምክንያት ነው። በጨዋታው ዘጠና ደቂቃ በሙሉ የነበረውን ጥሩ መጫወት ብዘለው እንኳ ከአርሰናል ጋር ያንን ቅጣት ምት ጎል ያስቆጠረው እርሱ ነው። ባለፈው ከኤቨርተን ጋር በነበረው ጨዋታም ጎል ያስቆጠረው እርሱ ነው። ፉክክር አለ ለዛ ቦታ ግን አንዳንድ ጊዜ ተጫዋቾች ከጀርመን ወደ እንግሊዝ ከመጡ በኋላ ለመልመድ ጊዜ ይፈጃል። ከዚህ ከአዳፕቴሽን ባሻገር ግን አንዳንድ ኢንትረስቲንግ ቁጥሮች ላንሳ። የሚጫወትበት መንገድም ተለውጧል በሌቨርኩሰን በሚጫወትበት የሜዳ ዞን ውስጥ አይደለም እየተጫወተ ያለው ለምሳሌ ወደ ተጋጣሚ ቡድን የፍጹም ቅጣት ምትሳጥን የሚያደርጋቸው የፓሶች መጠን ቀንሰዋል ከ ከሁለት ነጥብ አምስት ወደ አንድ ነጥብ ሁለት አምስት ቀንሷል ማለት በእጥፍ ቀንሷል የተጋጣሚው ቡድን የፍጹም ቅጣት ምትሳጥን ውስጥ ወይም የፔናልቲ ኤሪያ የሚባል ውስጥ አስራ ስምንት ከ ሀምሳ ውስጥ የሚያደርጋቸው ፓሶች በእጥፍ ቀንሰዋል ነገር ግን ወደ ሶስተኛ የሜዳ ክፍል የሚያደርጋቸው ፓሶች ፓሶችና ቁልፍ ፓሶች የሚባሉት ደግሞ ጨምረዋል። አሁን ምን ይነግረናል? ኢኒሻል ፓሶች ላይ ብዙ ይሳተፋል ማለት ነው። ኢኒሻል ፓሶች ላይ ፕሪ አሲስቶች ላይ ምናምን ብዙ ይሳተፋል ማለት ነው። ግን ከተጋጣሚ ቡድን የፍጹም ቅጣት ምት ሳጥን ደግሞ ራቅ ብሎ እየተጫወተ እንደሆነ ያሳያል። ምክንያቱም እዛ በአብዛኛው የተጋጣሚ ቡድን የፍጹም ቅጣት ምት ሳጥን ውስጥና ሳጥኑ አካባቢ ነበር ብዙ ጊዜ ይገኝ ነበር። አሁን የሚገኝበትን ዞን የበለጠ የሚያብራራውን አንድ ሌላ ስታት ልጥቀስ። የኤክስፔክትድ አሲስት የሚባል አንድ ተጫዋች የሚፈጥራቸውን የጎል እድሎች ጥራት የምንለካበት አንደኛው መንገድ ነው። እሱ ደግሞ ከ0 36 ወደ 017 ይቀንሷል እዛ በየጨዋታው 0 36 አሲስት ጎል እንዲሆኑ የሚጠበቁ አሲስቶች ይሰጣል። እዚህ ከዛ ከእጥፍ በታች ነው የሆነው። ራቅ ብሎ ነው እየተጫወተ ያለ። የድሪብሊንጉ መጠንም ቀንሷል። ባለፈው የውድድር ዘመን በሌቨርኩሰን ያሉትን ተጫዋቾች ብቻ ከሱ ጋር ብናወዳድር፣ ቀጥሎ ከሚመጣው በሌቨርኩሰን ካሉት ተጫዋቾች ሁለተኛ ብዙ ድሪብል ካደረገው ተጫዋች በአራት እጥፍ የበለጠ ድሪብል ያደርግ ነበር ከቡንደስሊጋ የላቁ ድሪብለሮች መካከል አንደኛው የነበረው ያለፈውን የውድድር ዘመን ብቻ ብንወስድ ቤስቱ ሲዝን ያለፈው የውድድር ዘመኑ አይደለም። ከዚያ በፊት የነበረው የቡንደስሊጋ ሻምፒዮን የነበሩበት የውድድር ዘመን ነው፣ ግን እንደው የቅርብ ጊዜ ስለሆነ ለማነጻጸሪያነት ሰማኒያ ሁለት ድሪብሎች አድርጎ ነበር፣ የተሳኩ ድሪብሎች ፍሎሪያን። ማነው አሁን በሊቨርፑል አብሮት የሚጫወተው ፍሪምፖንግ፣ ከእሱ በአራት እጥፍ ያንስ ነበር። እሱ ነበር ሁለተኛ የነበረው። በሊቨርፑል ግን አራተኛ ነው አሁን ኤክቲኬ ጋክፖ እና ክራፈንበርግ ይበልጡታል። እንደ ድሮ ብዙ ድሪብል እያደረገ አይደለም። በተለይ ደግሞ ሳጥን ውስጥ ብዙ ድሪብል እያደረገ አልነበር። ባለፈው የውድድር ዘመን ድሪብል እያደረገ ሳጥን ውስጥ የገባባቸውን አጋጣሚዎች ብንወስድ 53 ጊዜ ይህንን አድርጓል። በዚህም ከሁሉም የሌቨርኩዘን ተጫዋቾች ቀዳሚ ነበር። ከቡንደስሊጋ በዛ ሊስት ከፍ ካሉት ተጫዋቾች መካከልም አንደኛው ነበር። በሊቨርፑል ያንን እያደረገ አይደለም። ምክንያቱም በጣም ወደ ኋላ እየተሳበ ነው እየተጫወተ ያለው። ያለፈውን የውድድር ዘመን ተች ማፑን በዚህ የውድድር ዘመን ካለ ተች ማፑ ጋር ብታወዳድሪው ዘንድሮ በጣም ጠለቅ ያሉ ዞኖችን ይዞ እየተጫወተ እንደሆነ ያሳይሻል። ለምሳሌ ሚድል ሰርድ በሚባለው የሜዳ ክፍል ውስጥ መሀል ላይ ማለት ነው የሚነካው የኳስ መጠን የመጀመሪያው ሰርድ፣ ሚድል ሰርድ፣ ፋይናል ሰርድ ተብሎ የሚከፈለው ሚድል ሰርድ ላይ በ18 ፐርሰንት ቀንሷል። ፋይናል ሰርድ ላይ በ34 ፐርሰንት ቀንሷል። ለእኔ በተለይ ጎላ የሚለው ፋይናል ሰርድ ላይ ያሉ የሚነካቸውን ኳሶች ፐርሰንት ነው የምነግረው መገልጽ በ34 ፐርሰንት ቀንሷል። ስለዚህ የተቆጠበ ሚና ነው ያሉ የሚገርመው እንዲያውም በጣም ማርጂናል ቢሆንም በዲፌንሲቭ ሰርድ የሚነካው ኳስ በሌፈርኩሰን ከነበረው የበለጠ ይነካላል። ስለዚህ በጣም የበለጠ ወደኋላ ይሳባል ማለት ነው። ፍሎሪያን ቪትስ በጣም ወደኋላ መሳብ የለበትም። የመጨረሻው 30 ሜትር፣ የመጨረሻው 25 ሜትር ላይ ነው በጣም አደገኛ የሚሆኑ አሁን እዛ ዞን ላይ ነው ሊቨርፑል ቀጥሎ ይሄንን ተጫዋች የበለጠ ማግኘት ያለበት። አዲስ ተጫዋች ነው እኔ እንደምለው፣ እንዲያውም ከፊሊፔ ኮቺኞ በኋላ ሊቨርፑል እንደዚህ አይነት አስር ቁጥር ተጠቅሞ አያቅም። ስለዚህ ላለፉት አመታት ያልነበረው የተጫዋች አይነት ነው የተጫዋቹ ፕሮፋይል። ስለዚህ እሱን እንደገና አዳፕት ማድረግ አለባቸው ተጫዋቹን፣ ሊጉን። ተጫዋቹ ራሱ አዳፕት ማድረግ እንዳለበት ሆኑ የአርነስሎት ፈተና የሚመስለኝ ተጫዋቹን የበለጠ አደገኛ በሚሆንበት ዞን ውስጥ የበለጠ ማግኘት መቻል ነው። ምክንያቱም ብዙ አይሞክርም አሁን አምና ከነበረው በ39% ቀንሷል፣ የሙከራዎቹ መጠን በጠቅላላ ኢላማቸውን የጠበቁትን ሙከራዎች ብቻ ደግሞ ከወሰድን በ63% ቀንሷል። በየሁለት ጨዋታው አንድ ኢላማውን የጠበቀ ሙከራ ነው የሚያደርገው። አሁን እንዳልኩት ሳምፕል ሳይዙ ትንሽ ነው። የፕሪሚየር ሊግ ጨዋታዎች ቁጥር በጣም ትንሽ ነው። አንድ የቻምፒየንስ ሊግ ጨዋታ፣ አንድ ሊግ ካፕ ጨዋታ፣ በኮሚኒቲ ቺልድን ከደመር 7 8 9 ጨዋታ ነው የተደረገው፣ ብዙ አይደለም። ሳምፕል ሳይዛችን ትንሽ ነው። በጊዜ ሂደት መስተካከሉ አይቀርም። እንደው እንዳልኩት እንደ እሱ አይነት በጣም የተለየ ባለ ክህሎት ሲሆን ግን መቼስ ትኩረት መሳቡ አይቀርም። እና የኢላማቸውን የጠበቁት የጎል ሙከራዎች መጠን በ63 ፐርሰንት ማነሱ ምን ያህል ብዙ ሙከራዎች እንደማያደርግ ቅድም እንዳልኩት የድሪብሊንጉ የተቹ እነዚህ ሁሉ ስታቶች ከአምናው ጋር ካወዳደር ናቸው። ለምን አዳፕቴሽኑ እንደተጠበቀው ፈጠን ብሎ እንዳልጀመረ የሚያሳይ ነው። አንድ የገረመኝ ነገር ልንገር ኢላማን የጠበቀ ሙከራ በማድረግ በጠቅላላው ብዙ ሙከራ በማድረግ በሊቨርፑል ካሉ ተጫዋቾች ጋር ብታወዳድሪው በሁለቱም ሜትሪኮች ማለት ነው፣ ከራያን ራፍንበር እኩል ነው። ራያን ራፍንበር ምንድን ነው ስድስት ቁጥር ነው። የአማካይ ተከላካይ ዝም ብሎ ስፔሻሊስት የአማካይ ተከላካይ ብቻ አይደለም፣ በጣም ብዙ ነገሮች ማድረግ የሚችል ተጫዋች ነው። ግን ዞሮ ዞሮ የሊቨርፑል ስድስት ቁጥር እሱ ነው። ከሊቨርፑል ስድስት ቁጥር እኩል ነው የሊቨርፑል አስር ቁጥር የሙከራዎቹ መጠን እና ኢላማቸውን የጠበቁት የሙከራዎቹ መጠን ስለዚህ በጣም ጠለቅ ባለ ዞን ነው እየተጫወተ ያለው። እኔ ደግሞ ጠለቅ ባለ ዞን አይደለም መጫወት ያለበት ለዛ ቦታ የበለጠ የሚስማሙ ተጫዋቾች አሏቸው። ስለዚህ በጣም አድቫንስድ አስር ቁጥር እንዲያውም እኮኛ ሁለት ዘጠኝ ቁጥሮች ያመጣሉ የሚል ግምት ስላልነበር ይሳቅ ነበር ትኩረታቸው የኤኪቲኬ ዝውውር። በኋላ ስቶሪዎቹን ስንሰማ ረጅም ጊዜ ተከታትለውታል፣ ግን በአንድ ክረምት ይሳቅንም ኤኪቲኬንም ይገዝቡታል የሚል ግምት አልነበርም። አንድ ዘጠኝ ቁጥር አንድ ደህና ዘጠኝ ቁጥር ያመጣሉ የሚል ግምት ነው የነበረው። ስለዚህ ብዙ ጨዋታዎች ላይ እንዲያውም ሀሰተኛ ዘጠኝ ቁጥር ሆኖ ይጫወታል የሚል ግምት እኮ ነው እንዲያውም የነበረው። ሀሰተኛ ዘጠኝ ቁጥር ሆኖ ላይጫወት ይችላል። አሁን በተለይ ባሏቸው አማራጮች የተነሳ የባለፈው የኤቨርተንን ጨዋታ አለመጀመሩ እንደ ትልቅ ቁም ነገር መታየት ያለበት አይመስለኝም። ምክንያቱም አሰልጣኙ በዚህ የውድድር ዘመን ብዙ ሮቴት ማድረጋቸው አይቀርም። ምናልባት ካለፈው የውድድር ዘመን አንድ የሚማሩት ትምህርት የበለጠ ሮቴሽን እንደሚያስፈልጋቸው ነው። ግን ቀይረው ሲያስገቡትን የመጨረሻውን 30 ደቂቃ ገደማ ሲጫወት ግራ ላይ ነው የተጫወተው። ገና ኤክስፐሪመንት እያደረጉ እንደሆነ ያሳየናል። እሱ አብዛኞቹን ጨዋታዎች ከአጥቂው ከኤኪቲኬ ጀርባ ሆኖ ወደ ፕሮፐር አስር ቁጥር ነበር ይጫወት የነበረው። እዛ ጨዋታ ላይ ግን ተቀይሮ ሲገባ የግራ ክንፍ ተጫዋች ሆኖ የተጫወተው። አንዳንድ ሰዎች ምናልባት በዚህ ዓመት ብዙ ጨዋታ ሲጫወት እናየው ይሆናል ይላሉ። እኔ ያስኬዳል ነው ለው እዛ ቦታ ላይ መጫወት ምክንያቱም በሌቨርኩዘን በነበረበት ጊዜ አስር ቁጥር እንበለው እንጂ ሌፍት ሳይደድ አስር ቁጥር ነው የነበረው፣ ወደ ግራ የሚያደል አስር ቁጥር ነው የነበረው። በሃፍ ስፔስ ቦታ ላይ ብዙ ምናገኝ ልክ እንደ ጋክፖ የተች ላይን የክንፍ ተጫዋች አይደለም እና በዛ ቦታ ላይ ኤክስፐሪመንት ካደረጉት በተለይ ደግሞ ሚሎሽ ኬርኬዝ በደንብ እሱም ለመዋሃድ ጊዜ እየፈጀበት ያለ ተጫዋች ነው። ከኤኪቲኬ በስተቀር ሌሎች ሁሉ ጊዜ እየፈለጉ ነው። ምሳ እንደምታዩ ሁለቱም ፉልባኮች ጊዜ ይፈልገዋል። ፍሎሪያን ቪት ጊዜ ይፈልጓል። ኤኪቲኬ ነው እንደመጣ በጣም ጥሩ የተስማማው ተጫዋች እየተጫወተ ያለው ተጫዋች። ግን መቼስ የጊዜ ጉዳይ ነው። ሚሎሽ ኬርኬዝ ጥሩ መጫወት ሲጀምር በጣም ኃይለኛ ስታሚና ያለው ተጫዋች ስለሆነ ላይታች ላይታች እያለ መጫወት ይችላል። ይሄ ማለት ፍሎሪያን ቪት በግራ በኩል የሚጀምር ከሆነ የበለጠ ኢንሳይድ ተጫዋች የበለጠ ወደ ውስጥ እየገባ መጫወት የሚችል ተጫዋች ይሆናል። ሊቨርፑል ብዙ አይደለ ከረፈደ ጎሎች እያስቆጠረ ያለው የከትላንት በስቲያውን ጨዋታ ጨምሮ እና በሁሉም ውድድሮች በተለይ በፕሪሚየር ሊግና በቻምፒየንስ ሊግ 14 ጎሎች ያስቆጠር፣ ሰባቱ ጎሎች ሲቆጠሩ ሜዳ ውስጥ አልነበር። አንዳንዴ ጎል እየፈለጉም ጭምር ነው አሰልጣኙ ቀይሮ እያስወጡት የነበረው ማለት ነው። እና ይህም የሚነግረን 50 ፐርሰንት የሚሆኑት በዚህ ውድድር ዘመን ሊቨርፑል ያስቆጠራቸው ጎሎች እሱ ሜዳ ውስጥ ባልነበረበት ጊዜ የተቆጠሩ ጎሎች ናቸው። ግን ብዙ ጊዜ እንደምንለው አሁን እንዳልኩት የኳስ የሚገፋበት መንገድ ታያችሁ ኤክስፔክትድ ኤክስጂው ኤክስፔክትድ አሲስቱ ምናምኑ እነዚህ ሁሉ ነገሮች እንዳሉ ሆነው ግን ለምሳሌ ሰዎች ምን ይላሉ፣ አሁን ከጀርመን የሚመጣ ተጫዋች ከጣሊያን የሚመጣ ተጫዋች በጣም ታክቲካል የሆነ ሊግ ስለሆነ የእንግሊዝን እግር ኳስ ታክቲካዊ ባህሪ ለመረዳት አይቸገረውም፣ ግን ዝግ ያለ ፍጥነት ካለው ሊግ ነው የሚመጣው ይባላል። የስፔንም ምናልባት እነዚህ በባስክ አካባቢ ያሉ ተጫዋቾች አሁን ዙቢሜንዲ ምናምን አይነቶቹ ተጫዋቾች የባስክ እግር ኳስ ኔቸርም የበለጠ ፊዚካል ስለሆነ ፊዚካሊቱን ለመልመድ ምናምን ላያስቸግራቸው ይችላል። ምናልባት የሊጉን ፔስ ነው መልመድ ያለባቸው። እንደዚህ እንደዚህ ይባላል። ፍጥነትና አትሌቲዝም በተመለከተ ግን ከጀርመን ለሚመጡ ተጫዋቾች ብዙ ጥያቄ አይነሳባቸውም ነበር። አሁን ፎሎሪያን ቨተዝም ፊዚካል ኢንቴንሲቲን በተመለከተ ብዙ ችግር አልገጠሙም። ራሱን ብዙ አልተቸገርኩም እሱም ብሏል። አካላዊነቱን መልመድ አልተቸገርኩም ብሏል። ግን ምናልባት አንድ ልዩነት የመጡ ተጫዋቾች አሉ ከጀርመን እንደመጡ የተሳካላቸው ሀላንድ፣ ደ ብሮይነ አይነት ተጫዋቾች በቅርብ ጊዜ ሊቨርፑል ዞ ቦዝ ላይ እነዚህ የተሳካላቸው ተጫዋቾች ናቸው። ግን ሰዎች የሚያነሱት አንድ ቁልፍ ልዩነት የቡንደስሊጋ ፍጥነት እና ቴምፖ ከሌሎቹ አውሮፓ ሊጎች ጋር ሲወዳደር ለፕሪሚየር ሊግ በጣም ቅርብ ነው። እንዲያውም ባለፈው የውድድር ዘመን በፕሬሲንግ ኢንቴንሲቲና በኦፕን ፕሌይ ኢንቴንስ ስፒድ ኦፍ ኦፕን ፕሌይ የሚባል በክፍት ጨዋታ ያለው የቅብብል ፍጥነት በሁለቱም ከፕሪሚየር ሊግ የበለጠ ነበር። በሁለቱም ከፕሪሚየር ሊግ የበለጠ ነበር። ሰዎች ጥያቄ የሚያነሱት ግን ያንኑ አይነት ፊዚካል አውትፑት የበለጠ ፊዚካል በሆነ ሊግ ላይ ትደግሚያለሽ ወይ? ፕሪሚየር ሊግ የበለጠ ፊዚካል ስለሆነ ያንን አይነት ኢንቴንሲቲ፣ ያንን አይነት የፕሬሲንግ ኢንቴንሲቲ፣ ያንን አይነት ፍጥነት ግን ባሩ ከፍ ሲል መድገም ትችያለሽ ወይም ለአንዳንዶቹ የሚያስደነግጣቸው እሱ ነው። ምናልባት በዛ አይነት ሂደት ውስጥ እያለፈ ሊሆን ይችላል። ያው እንግዲህ ከሀገር ወጥቶ አያቅም። ከሀገር ወጥቶ አያቅም ብቻ ሳይሆን ከአካባቢው ከሳክሰን አካባቢ ወጥቶ አያቅም። ምክንያቱም መጀመሪያ የኮሎኝ ተጫዋች ነበር። ጥቂት ኪሎ ሜትሮችን ሄዶ ነው ለሌፈርኩዘን የፈረመው። እንግሊዝ ሌላ አይነት የአየር ጠባይ ነው ያለው። እንግሊዝኛ ይናገራል። የቋንቋ የመልመድ ችግር የለም። ከቡንደስሊጋ ተጫዋቾች የማምጣት አንደኛው ጥቅም የቋንቋ አዳፕቴሽን የሚባል ነገር የለም። ሁሉም ቶሎ ነው በእንግሊዝኛ የሚናገሩት ምክንያቱም ጀርመኖቹ እንግሊዝኛ የእንግሊዝኛ ኮማንዳቸው በጣም ጥሩ ነው። ፍሎሪያን ቨተዝም የቋንቋ ችግር አልገጠመውም። የካልቸር ሾክም የሚሆንበት አይመስልም። ግን እግር ኳሱ የተለየ ነው። የሊቨርፑል አጫወት የተለየ ነው። ራልፍ ሃዘንሁተል የቀድሞ የሳውዛምተን አሰልጣኝ፣ የላይብዚሽም አሰልጣኝ ነበሩ። እሳቸው ሰሞኑን አንድ አስተያየት ሰጥተው ነበር። እና እሳቸው ያሉት በሌፈርኩዘን ሁሉም የሌፈርኩዘን ተጫዋች ኳስ እንደያዘ ልዩነት የሚፈጥረው ተጫዋች እሱ ስለሆነ ቶሎ ነው ልኳሱ ለሱ ለመስጠት የሚሞክሩት they ሉክ ፎር ሂም እንግሊዝ ውስጥ ግን they don't really look for him ይላሉ። እና አላየሁትም፣ በጀርመን ያየሁትን ተጫዋች እዚህ ብዙ እያየሁት አይደለም። ምክንያቱም ምንም እንኳን ሌቨርኩሰን ጥሩ ቡድን ቢሆንም ሊቨርፑል ደግሞ ከዛ ከፍ ያለ ቡድን ስለሆነ በአንድ ፍሎሪያን ቨተዝ ላይ ዲፔንደንት አይሆን። ሌሎች አማራጮች አሉ። ሳላህ አለ፣ ጋክፖ አለ፣ ኤኪቲኬ ጥሩ ጀምሯል። ዘቦዝ ላይ አለ። ሌሎች መፍትሄዎች አሏቸው። ፉልባኮቹ ተጨማሪ የማጥቃት መፍትሄዎች ናቸው። ስለዚህ የሌቨርኩሰን ማጥቃት ፍሎሪያን ቪትስን ማዕከል ያደረገ ከሆነ፣ የሊቨርፑል ግን እንደዛ አይደለም። ምናልባት አንደኛው ልዩነትም እርሱ ሊሆን ይችላል። ገና ነው። እኔ በጣም ልዩ ተሰጥኦ ነው ብዬን ማም ነው። የጊዜ ጉዳይ ነው። ብዙ ጨዋታዎች ስላየሁት ስለሱ በደንብ ብናገር የምችል ይመስለኛል። ለጊዜው ግን እንደተጠበቀው ቀሎት አልጀመረም። አዎ እንግዲህ፣ በገና ነው አይደል፤ የውድድር አመቱ ብዙ የሊግ ጨዋታዎች፣ ብዙ የሻምፒዮንስ ሊግ ጨዋታዎች አሉ። የሆነ ጊዜ ፎርሙን ማግኘቱ የሚቀር አይመስልም፤ ምክንያቱም በጣም ጥሩ ተጫዋች እንደሆነ ይታወቃል። በባይሊቨርኩሰን ይህንን የተመለከት ነው። ዘመዶ ማን ነው? ዘመዶ በእውነትና በቴክኖሎጂ ላይ ቤቱን መስርተዋል። መሰረቱን ስታዩ የቴክኖሎጂ ምሰሶች ይታያላችሁ። ብርሃን ሞባይል ባንኪንግ በሞባይል መተግበሪያ ወይም በኮከብ 881 መሰላል በመደወል ለራስዎ ወይም ለልጆቹ የትምህርት ቤት ክፍያም ሆነ የሞባይል ካርድ ለመሙላት ይችላሉ። የፈጣን ጥበብ ግብሮን፣ የዋይፋይ እና ሌሎች የኢትዮ ቴሌኮም ክፍያዎችን እንዲከፍሉ የበረራ ትኬት እንዲያገኙም ያስችሎታል። በብርሃን ባንክ እውነተኝነትና ቴክኖሎጂ ተሸምኗል። ይህ ውህደት በእልፍ ቤተሰቦቹ ዘንድ መታመንን አፍርቶበታል፣ የስኬታቸው ምክንያት ነውና። የብርሃን በረከቶች በፖስና በኤቲኤም ማሽኖችም ተገልጸዋል። የሚሊዮኖችን ኑሮ አቅልለዋልና፣ እኛም ከብርሃን ተዛምደናል። እውነተኝነቱን እያጣጣምን፣ ስራችንን በቴክኖሎጂው እየከወንን እንገኛለን። አውቃችሁታል። ዘመዳችሁ እሱ ነው፣ ብርሃን ባንክ። እንደ ስማችን ብርሃን ነው ስራችን።